መነሻውን አዲስ አበባ ከተማ በማድረግ በተለያዩ ሀገሪቱ ከተሞች እየተሰራ የሚገኘው የኮሪደር ልማት ኢትዮጵያን የሚመጥን ከተማ መገንባትን ዓላማ ያደረገ ነው። ከከተሜነት እድገት ጋር የተሳሰረው የልማት ስራው እስካሁን በተከናወኑ ተግባራትም አበረታች ውጤቶች እየተመዘገቡበት ይገኛሉ። የኮሪደር ልማት ስራው በሐረር ከተማ ተግባራዊ እየተደረገ ሲገኝ፣ ከዚህ አስቀድሞ ግን የከተማዋ መንገዶች የተጨናነቁ እንደነበር ነዋሪዎች ያነሳሉ። ሐረር ቀደም ሲል ስሟ ብቻ ነው የነበረው። በተለይ ከተማ ልማት ላይ ብዙ አልተሰራም ነበረ ኢቨን አሁን የቆምኩበት ቦታ ከዚህ ከፖሊስ ጣቢያው አካባቢ ነው ያለሁት፣ እና የዚህ የፖሊስ ጣቢያው ጀርባ ዳገቱ እዚህ ድረስ ነው። እዚህ አሁን እኔ ያለሁበት በስተግራ ዲች ነበር ወይ፣ መሄጃ ማለት ነው። ከዛ ደግሞ አስፋልት ነው ያለው። ስንሄድ የነበረው በአስፋልት ላይ ነበር። ትወክ ማድረግ አይቻልም ነበር። እያንዳንዱ እንቅስቃሴያችን ከትራንስፖርት ጋር ወይ ከተሽከርካሪ ጋር እየተጋፋ ነበር የምንጓዘው። በፊት የነበረው እና አሁን ያሉ ነገር በጣም ልዩነት አለው። በጣም አይገናኝም። በፊት ያው አንደኛ የእግረኛ መንገድ አልነበረም፣ ዘብራ ምናምን አልነበረም። ሰውና መኪና እኩል ነው አስፋልት ላይ የሚሄደው አደጋም ነበረ በፊት። የኮሪደር ልማቱ በዚህ በሐረሪ ከተማ ላይ መሰራቱ ምሽት ምሽት የእግር ጉዞ ምቹ የእግር ጉዞ እንዲያደርጉም እንደ ፈቀደላቸውም ጭምር ነው የገለጹልን። ከዛ ባሻገር ደግሞ ከዚህ ቀደም ከመኪኖች ጋር ሲጋፉ የነበረበት ሁኔታ በመቅረት ሰፊ መንገድ ላይ እንደፈለጋቸው መንቀሳቀስ መጀመራቸውን ከዛ ባሻገር ደግሞ። ለከተማቸውም ትልቅ የውበት እንደጨመረም ጭምር ነው የገለጹልን። አሁን ያን አይነት ሪስክ የለም። የእግረኛና የተሽከርካሪ መንገድ ተለይቷል። ይሄ ደግሞ ለእኛም ለእግረኞች ለአሽከርካሪዎችም ከውበቱ ባለፈ ማለት ነው ሴኪርድ ሆነን ነው ምንትን ምለ ኢቨን እኔ አሁን ለወክ ነው የወጣሁት። አሁን ከላይ ከኤስኦኤስ ወይ ከሜሽን ጀምሮ በዚህ በኮሪደር ልማቱ እስከ ታች እስከ ሸዋብር ድረስ ያለ አንዳች ከልካይ ሕፃናትም በዚህ መስመር መጓዝ ይችላሉ። አሁን እንደምታዩት ያው የአራት ዓመት የአምስት ዓመት ልጆች ከቤተሰቦቻቸው ጋር ወክ እያደረጉ ነው በዚህ መስመር። ሌላ ጊዜ ግን ይሄም ይታሰብ አልነበረም። መንገዶቻችንም በእውነት ንጽህናቸው ዛሬ ተኝተ ትበላበታለ። ቀደም ስል እዚህ ማንም ሰው እውነት የኔ ነው ብሎ የሚይዘው ሰው የልነበረም። ዛሬ በጠዋት ተነስተው ንጽህናውንም እየጠረጉ በየቤቱ እያንኳኩ ንጽህና ቁሻሻዎቹ እየወጣ ዛሬ ይህን የመሰለ መንገዳችንን ለመስረት ችለናል ማለት ነው። በከተማዋ የተሰራው የኮሪደር ልማት ስራ መንገድን ከማስፋት ባለፈ ለእግረኞች ነፃነትን የሰጠ መሆኑን የሐረር ከተማዋና ስራ አስኪያጅ ኤልያስ ዮናስ ተናግረዋል። የውጤት ታዲያ ማህበረሰቡን ከመንግስት አቅም ጋር በማስተሳሰር የተገኘ መሆኑን በመጠቆም ሰዎች ሄደው ማረፍ ካለባቸው ማረፍ የሚችሉበት ሁኔታ አልነበረም። ነፋሻ ሁኔታዎች አልነበሩም። እንደዚህ ሁሉም ነገር በግልጽ የሚያሳይ መብራት አልነበረም ማለት ነው ያንን ሁሉ ይህንን ሁሉ ችግር የፈታ እጅግ ውብ የሆነ ማራኪ የሆነ በተለይ ደግሞ መንግስትና ሕዝብ የአካባቢው ህብረተሰብ ከፍተኛ ተሳትፎ ያሳየበት በአካባቢው ህብረተሰብ በክልሉ ነዋሪ አቅም ከመንግስት ጋር በመተባበር የተሰራ የኮሪደር ልማት መንገድ ነው ማለት ነው። በከተማዋ ሁለተኛው ምዕራፍ የኮሪደር ልማት ስራ እየተከናወነ የሚገኝ ሲሆን እንደ ክልል ከ22 ኪሎ ሜትር በላይ መንገዶችን ለማልማት እየተሰራም ይገኛል። በዚህም የተስተዋሉ አበረታች ውጤቶችን ለማስቀጠልም ትኩረት ተሰጥቷል። በሁለተኛው ዙር የኮሪደር ልማት እንደ ክልላችን ከ22 ኪሎ ሜትር በላይ መንገዶችን በኮሪደር ልማት ፅንሰ ሀሳብ ከተማንም ገጠርንም ጨምሮ በመንግስት በህዝብና በወረዳዎች አቅም ለመስራት ታቅዶ ወደ ስራ የተገባበት ሁኔታ እንደነበረ ይታወቃል። ይህ እንግዲህ አሁን ያለንበት ቦታ በሁለተኛው ዙር ከተጀመሩትና በቅርቡ ከተጠናቀቁት ወደ አገልግሎት ከገቡት የኮሪደር ልማት መንገዶች መካከል አንዱ ቦታ ላይ ነው ያለነው። ይህ እንግዲህ ያለንበት ቦታ ወደ ከ1ነጥብ2 እስከ 1ነጥብ5 ኪሎ ሜትር የሚያካልል መንገድ ነው ማለት ነው። ይህ መንገድ በቀድሞ ይዞታው ይህንን አይነት ድባብ ይህንን አይነት ውበት ይህንን አይነት ምቾት ያልነበረው መንገድ ነበረ ማለት ነው። እንደ ሀገር እየተሰሩ የሚገኙ የኮሪደር ልማት ስራዎች ካላቸው በርካታ ፋይዳዎች መካከል አንደኛው የስራ እድል ፈጠራን ማስፋፋት ነው። ከዚህ አንጻር በሐረሪ ክልል እየተሰራ የሚገኘው የኮሪደር ልማት ስራም ለበርካታ ወጣቶች የስራ እድልን የፈጠረ ስለመሆኑ ነው የተጠቆመው። በቀጣይም ይህ የስራ እድሉ የኮሪደር ልማት ስራው የሚስፋፋ በመሆኑ በርካታ ወጣቶች ወደዚህ በመምጣት የስራ እድል የሚፈጠርላቸው ስለመሆኑም ተጠቁሟል። በአብዛኛው ስራዎች ማለት ይቻላል 50% ሊሆን የሚችለው የክልሉን የስራ እድል ፈጠራ የሚያበረታታ የስራ ባህልን የቀየረ በአብዛኛው በወጣቶችና በተጠቃሚዎች የተሰራ ስራ ነው ማለት ነው። ለምሳሌ ለመግለጽ ቅድም ይህንን መብራት ጥቅሼዋለሁ። በከተማዋ በክልሉ በሚገኝ መካከለኛ ኢንዱስትሪ በዚሁ ከመንግስት ጋር መተባበር በፈጠራ የተሰራ ስራ ነው። የውጭ ምንዛሪ አስቆርተዋል። የአካባቢውን ኢንዱስትሪ ከማበረታታት አኳያ የራሱን አስተዋጽኦ አድርጓል። እንዲሁም ደግሞ ይሄ ስራ በራሳችን በመሰራቱ ወጪ ቀንሷል። በራሳችን በምንሰራበት ጊዜ እዚህ ላይ የተሳተፉ ሰዎች ሁሉ ማግኘት ያለባቸውን ጥቅሞች አግኝተዋል ማለት ነው። ስለዚህ በኮሪደር ልማቱ አንድ ደግሞ እውን ያደረግነው ነገር ምንድነው? የስራ ባህልን የመቀየር አምሽቶ ሌሊትም የመስራት ባህልንም እውን ያደረገ ስራ ነውና በአብዛኛው ማለት ይቻላል የስራ እድልን የፈጠረ የዜጎችን ገቢ እንዲሻሻል ያደረገ ነው። በሐረር ከተማ በተከናወነው የኮሪደር ልማት ስራ ከተገኙ ትሩፋቶች መካከል የስፖርት ማዘወተሪያ ስፍራዎች እና ምቹ የእግረኛ መንገዶች ተጠቃሽ ናቸው።